ትጂ ለቤዛ ደውላ ቤዛ ስልኩን አላነሳም ስትል፣ ሱራፌል ነበር አንሹውና የምትልሽን ስሚው ያላት። እናም እሺ ብላ እሱ ስልኩን ካነሳችላት በኋላ ስትነግራት ይኸውልሽ ቤዛ ስትል ትጀምራለች። ቤዛ ምን ፈልገሽ ነው ደግሞ አሁን የደወልሽው? ባከሽ ደግሞ ምን አይነት ድራማ ጀመርሽ? ስትል ትጠይቃታለች። አይደለም ቤትሽ ላላችኋ ሰራተኛ ማን እንደላካትና ለምን ወደዛ ቤት እንደመጣች ልነግርሽ ነው ስትል ትቀጥላለች። እሺ ቀጢ ቀጢ እየሰማውሽ ነው። ምንድነው ደግሞ አሁን የምትኝ? አረተይ አረተይ ትጂ ታይባክሽ ባክሽ ስትላል ዩልሽ ዶክተር ነው የላካት ወደ አንቺ ጋር አንችንና ሱራፌልን እንድትበጠብጥ ነው እየተላከችው። ስለዚህ ማወቅ አልፈለግሽም ስትላት እኔ እዩ ልሽ አንቺ ልጅ ከህይወቴ ውጭልኝ፣ በቃ ከእኔና ከባሌ ላይ ውረጅ፣ አንፈልግሽም ከዚህ በኋላ ከፈለጋችሁ አንቺ ሞንሽ፣ ያሮቤል ዶክተር ሮቤል የሚባለው ገደል መግባት ትችላላችሁ ስትል ትመልስላታለች። እዩ ልጅ ቤዛ እኔ ኮላንቺ ብዬ ላንቺ አስቤ ነው ላንቺ አዝኜ ነው ስትላት አቃለው አትዘኝልኝ፣ ምንም ነገር አልፈለግም ካንቺ። ስለዚህ ከዛሬ ጀምሮ በስልኬ እንዳትደውይ፣ እኔ ካልሆነ ግን ወደ ህግ እንዲሄድ እያስገደድሽ ነው፣ ገባሽ? ትልና ቤዛም ስልኩን ጆሮ ላይ ትዘጋባታለች። ስልኩ ሲዘጋ ስታውቅ ትጂ በጣም ትናደዳለች። ወይኔ ትጂ፣ እኔም እንደዚህ ሆንኩኝ ማለት ነው። እንደዚህ ያደረጋችሁ ሁላችሁም አበራችሁብኝ ማለት ነው። በፍጹም እንደዚህ ማሁኜ አልቀርም ትላለች። ምክንያቱም የዶክተር ሮቤል መኪና ላይ ስትገባ ዶክተር ሮቤል እንዴት እንዳስወጣት ታውቃለች። እናም ስልኩን ከዘጋችሁ በኋላ ቤዛና ሱራፌል ይሁልሽ ሱራፌል ተነስቶ ቤዝዬ የኔወድ ከዚህ በኋላ የነሱን ወሬ ሳይሆን መስማት ያለብን እኛ ራሳችንን ማዳመጥ አለብን። ምንም ነገር እንዳትናደጅ እንዳትበሳጭ የኔወድ ሲል እያጽናናታል። እሺ ትልና በዛም መሀል ከሱራፌል ጋራ ሰላማቸውን ከፈጠሩ በኋላ በቃሽ መጣ ወርታሽ ልውረድ እና ቁርስ ይደርሳል እስካሁን ትለዋለች። ሂጂ መጣው ቤዝ ይላትና ቤዛም ወርታሽ ወርዳ ሳሎን ቁጭ ብላ እንዳለች ሳሮን ሳሮን ደግሞ ቁርስ እያቀረበች ነበረና እንዴት አደርሽ ሳሮን? ስትል እግዚአብሔር ይመስገን ደህና ደርሽ። ቤዛ አንድ ነገር ልጠይቅሽ ነው፣ ሮቤል የሚባል ሰው ታውቂያለሽ እንዴ? ስትላት አረ በጭራሽ፣ ይህንን ስም እስከ ዛሬ ሰምቼው አላቅም። እኔ ለምን እንደሆነ አላቅም ሳሮን። እኔ ገና ዛሬ ነው እየወደድኩሽ እንዳየውሽ ነበር የወደድኩሽ እዩልሽ እኔ ላግዝሽና ልረዳሽ እፈልጋለሁ ሳሮን፣ ማን እንደላክሽ ብቻ እውነቱን ንገሪኝ እባክሽን። እኔ ብዙ ጠላት አለብኝ፣ አንድም ወዳጅ የለኝም፣ የኔ የምለው ሰው የለኝም ስትል ሳሮንም እግራ ትጋባ። እሺ ሳም የሚባል ሰው ስታውቂያለሽ ስትላት እኔ በፍጹም ምንም አይነት ሰው አላቅም ይኸው ልሽ ሳሮን፣ እኔ እንዳትዋሽኝ እውነቴ ነው ምልሽ፣ እንዳትዋሽኝ እውነቱን ንገሪኝ ስትላት ሳሮን ግን በፍጹም እኔ ማንም አላገኝ፣ እኔ ስራና ስራ ብቻ ነው ልሰራ የመጣሁት። ማንንም ልጎዳ አይደለም የመጣሁት። እናም ደግሞ እንዳንቺ አይነት ሰው ደግሞ እንዴት ሊጎዳ ይችላል? አንቺኮ እጅግ በጣም መልካም ሰው ነሽ ስትል ቤዛን ታሞግዛታለች። ቤዛም ግራ ትጋባለች። እሺ ስለዚህ እንዳምንሽዬ ነገርሽ ነው ስትላት አው አዎ ይኸውልሽ የሆነ ነገርም እንኳን ባጠፋ ተያዥ አለኝ እኮ ወደሱ መደወል ትችያለሽ ይኸውልሽ አንድ ነገር ልንገርሽ እኔ ስለ ተያዥሽ አይደለም የምፈልገው የእኔና የአንቺ ስምምነት ነው ምናልባት ሱራፌል ስለዚህ ነገርም አልነገረሽ ይሆናል እኔ ተያዥሽ ጋር መደወል አልፈልግም ይኸውልሽ እኛ ውጭ በጣም ብዙ ጠላት ነው ያለን በእውነት ነው የምልሽ እኔ በፍጹም ይኸውልሽ አታስቢ እኔ አንቺም ሆንሽ ሱራፌልን ለመጉዳት እኔ ምንም አይነት ፍላጎት የለኝም፣ የእውነቴን ነው ምልሽ እና አሁን ለማንኛውም ሻይ ላምጣልሽ ስትል መለስ ስትል እሺ በዛውም ሱራፌልን እናበይው ትላታለች። እሺ ትልና ሳሮንም ሻይውን ለማምጣትና በዛው ሱራፌልን ለመቀስቀስ ትሄዳለች። በቃ እሺ፣ በቃ ቁርስ ደርሷል በይውና ይምጣ ስትላት፣ ሳሮንም ወደ ሱራፌል መኝታ ቤት ታመራለች። እምቤዛም ዶናቷን ይዛ መንገድ ላይ ማለትም፣ ትጂ ዶናት ይዛ ቁጭ ብላ መንገድ ላይ እየበላች ወይኔ፣ ትጂ መጨረሻሽም እንደዚህ መንገድ ላይ መሆን ማለት ነው፣ መውደቂያሽ ቤዛ። ይኸውልሽ ለበደልሽ መቼም ይቅርታ አላደርግልሽም እያለች ታለቅሳለች። ያ የምትተማመኝበትን ባልሽንም ቢሆን አንቺን ሳላጠፋ ያንን ባልሽን እና ሁላችሁንም ያንን ዶክተር ሮቤልንም ሆነ ሳሜን ሁላችሁንም ሳላጠፋኔ፣ በፍጹም አልጠፋም። ቆይ ግን ሊገለኝ፣ ከዛ ውጭ ምን ሊያደርገኝ ይችላል? ቆይ ግን እያለች እያለቀሰች አሁንስ እየኖርኩኝ አይደለም እንደዚህ እየተንቀጣቀጥኩ መንገድ ላይ ወድቄ ስትል ነገሮች ሁሉ ግራ ተጋብታለች። ምክንያቱም ዶክተሩም ለጊዜው ተጠቅሞ አውጥቶ ጥሏታል። ማን በዛን መሀል ትነሳና ወደ ሳሚ ጋር ትሄዳለች። ሳሚ ጋር ቁጭ ያለበት ቦታ ሄዳ ሳሜን ስታገኘው እን ደግሞ ልሰሪ መጣሽ ሲል፣ ሳሚም ግራ ይጋባል። ይኸውልህ አንድ ነገር ልንገርህ ሳሚ እንዳትናድ፣ ቆይ የምፈልገች ናቸው የመጣሽው ግን ሲላት፣ አይ ይኸውልህ፣ እኔ አንተ ግን ቆይ፣ እኔ የምልህ ሱራፌልንም ሆነ ዶክተር ሮቤልን ለማጥቃት ትፈልጋለህ አይደለ እኔ ላግዝህ እፈልጋለሁኝ ስትለው ትነግረዋለች። እኔ ማንንም አልፈልግም፣ ቋንጭ ምን ሆነሽ ነው ሲላ በተንሳት እሱ ወደ ቤት ሂዶ ስለነበር ሳሮን እነ ሳሜ ጋይዳ ስለነበረ ዩነት ኩቻ ስታይ በጣም ትናደድና ሳሚን ለመደባደብ ትነሳለች። እናንተ ቆይ ምን ሆናችሁ ነው በጠዋቱ እንደዚህ ሰላም የነሳችሁኝ? ሲል ሳሚም ይናገራል።